አንተ ብትጠላትም እኔ ለኔ ልጅ ናት። ቅርታ የሚደልብ እንደው በእናት በጠባቸው ጥጦች በጠባቸው ጥጦች እያለሁ ማከ ቀስ እኮ ይገባኛል። ግን ደግሞ ህይወቴን ያመሰቃቀለችን ሴት መልሼ ወደ ቤት እንዳስገባት ነው እየጠየቅሽኛለች። እና ምን ላድርግ? ምንም እኮ አማራጭ ባጣ ነው። ስድስት ሆኖ ሁሉ ተንከራጠጥኩ። ሐኪም ጸበል ያለው ሰርኩበት ቦታ የለም የአንተ ስ ብቻ ነው ማጣ ነው። እባክህ ልጅ እስኪ አንተ በእኔ ቦታ ሆነ አስበው ምን ታደርግ ነበረ? ልጅ እንደዚህ ብትሆን ነበር አላውቅም ወይም ደግሞ ይህንን አማራጭ አድርግ እና ተወኝ። ልጅ ያጭ ሳቅ ቅጠዋ ልጅ ኩርምት ብላቅን ስታሳያት አይደለም እንባ ደምስ ባነባላት ያንሳታል። ብለት ጽናት በጠዋቱ ቤቷን እያጸደደች ሳለ ሌና ተመጣና እንዴት አደርሽ ትላታለች። ጽናትም እግዚአብሔር ይመስገን በማለት መልሳለች። አንቺ ላይ ከራ ቁርስ ስር የለት እኔ ደግሞ ቤቱን አጸደዋለሁ በማለትም ተናገረቻት ጽናትም ግራ ተጋባችና የሌና ጸባይ መቀየሩ በጣም አስገርሟታል ግን ደህና ነሽ ሰሞኑን የባህሪ ለውጥ እያየሁብሽ ነው አለቻት ምን ነው በጠዋቱ የተነሰውት እኮ አንቺን ለማገዝ ነው ደግሞ የማይቀየር ሰው የለም የሞተ ሬሳ ብቻ ነው ሀሳቡና ጸባዩን የማይቀይረው እሱስ ለክነሽ አውቃለሁ እኔ ሴተኛ አዳሪ ነኝ ገሌን ሽጬ የምቸረችር አይ እንደሱ አታስቢ እንደዛ ለማለት ፈልጌ አይደለም ሌና ጽናትን እንድትጸጸት እያደረገች ነው። ጽናት አንቺ ጥሩ ሰው ነሽ። አንቺ ጅና ቁርስ ስሪ፣ እኔ ያጸደዋለሁ። ጽናትም ወደ ኪችን ትሄዳለች። ሌናም አይ ሰው ሴተኛ ዳሪ ስራ የሚሰራ ይመስላችሁም አይደል? ብቻ አንድ ያቀድኩት ነገር ይሳካልኝ እያለች እየዛተች ነው። ምሩ ቁጭ ብላ ሳሎን ላይ እያሰበች ነው። ናሆ ማታ ስለተደወለለት ስልክ ምን ይሆን ምን ተፈጥሮ ይሆን እያለች ነው። ናሆም ተነሳና በጧቱ እንዴት አደረሽ ካላ በኋላ ናሆሚ፣ ትናንት እንዴት ነበር? የምን ስልክ ነው? ምን የተፈጠረ ነገር አይደል? አለችው። የምን ስልክ ማታ እናተደወለ ነበርም እንዴ? አይ ምንም የለም። ማታስቢ ጎረቤት ታሞ ለዛ ነው። እሺ። በሌላ በኩል ሊና ስልክ እያወራች ነው። አይ አለመግባባት እኮ ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ነች። ፕሮሰሱን እስከምጨርሰው ነው እንጂ፣ ከዚህ በኋላ ከዚህ ቤት ስወጣ ግን ቤት ውስጥ ያሉትን እንዳለ አቃጥየችው ነው መወጣ። በተለይ ደግሞ ያናደዱኝን ግን፣ የኪራ ጸባይ ብቻ ነው አልያዘኛ ያለ ታዲያስ ገበያ እንዴት ነው ሀታ ባብታሙን እና ጥሩ ጥሩን ያምጣልን ቋንቋና ቋንቋ ነውን ደሞ ያረቀልን እያለች እየመረቀች ነው በስልክ በይ እንግዲህ ፏዝነት ጥበይና ይህንን የከተማ ወንድ አይኑን ከአንቺ ላይ እንዲያሳርፍ አድርጌው በቃ ደውልልሻለው ትልና ስልኩን ትዘጋዋለች። አይ አሁን እዚህ ሁኜ ነው እንጂ ጀበና ቡና ነበር የምጣጣ አሁን እንዴት ነው ቅጠሌን የምቀነጠስ ይች ሲያስጠላ ሙዲ እኮ ጠፋ እያለች ነው ኪራና ናሆም በሌላ በኩል ካፌ ውስጥ ሆነው ምሩ ምን እንደተደረገችና ማታ ስለምን ስታስብ እንደለም እንደነበረ እያወሩና እየተመካከሩ ነው። ሚስቴ በጣም የዋና ምስኪን ነች። በዛሬ ደግሞ በጣም ደንግጣ ነበር። በጣም ነው የምታሳዝነው ነው ይላል ናሆም። አንተ አታስደንግጣት እንጂ ያለው ነው የውል ኪራ። ብቻዋን ከምትሆን ለምን ወደ ነጽናት ደውለ ሂጃ ትላትም ትከፍለኛለህ አለው። ሀሀ ጭራሽ በክፍያ ሆነ እንግዲህ ሽልንግ ይሻልሃል በክፍያ ካልሆነ ደውዬ ሂጃ ልላትም እያሉ እየተቀላለዱ ነው። በሌላ በኩል ሰኑና ጽናት ጽናትም ለኒና የተፈጠረውን ነገርና ጸባይ እንዳላት እንዲሁም የተቀየረ ነገር እንዳላት ለሰኑ እያወራቻት ነው። እኔም እንደሱ ልሻለሁ እና እንዳልሽው ቆዳዋን ብትቃይርስ፣ ሳኒ ላስተርቃችሁ። እንዴ እንዴ፣ አንቺ ደግሞ የሷን ቆዳ ነው እንደለበሽው። አይኔ ሰው ተለማመጨና ተለማምኖ መኖር አልወድም ስለዚህ አልታረቅም ትላለች። ሰኑ ምሮ ከእናቷ ጋር ስልክ እያወራች ነው። ስለ ጤንነቷና ስለጤና ከጠየቀቻት በኋላም ከናሆሜ ጋር በጣም ደስ የሚል ሕይወት እየኖርኩ ነው። በዛ ላይ ደግሞ ተመችቶኛል እያለቻትም ነው። ከሱ ጋር መኖር ገነት ማለት ነው አለቻት። ስልኩን ከዘጋችው በኋላ ናሆሜ፣ አንተ ብደብቀኝም ግን የሆነ ነገር እንዳለ እየተረዳው ነው። ሰኑ እና ሊና ሊና የተኛችበትን ፍራሽ እያነጣጠፈች ነው። ሰኑ መጣችና ቤት ለምቦሳ ቦሳ አለቻት። ምን ነው መልስ የለም ወይስ ደግሞ አመልሽም? እፍ፣ አየር አጠረኝ፣ አየር ልውሰድ አለች። ሊናም ምን እያልሽ ነው እንዴ? ደግሞ ጭራሽ እንደስ ትናገር ያለሽ ብላ አፍላፍ ገጠሙ። እሽ፣ ሰኑ፣ በጣም ይቅርታ እኔ ተሳስቻለሁ ብላም ሊና ይቅርታ ጠይቀቻት። አሁን ትወጫለሽ ከክፍሌ ወይስ ደግሞ እኔ ልውጣ? አይ እኔ ወጣለሁ፣ አንቺ ግን እዚህ ተቀመጭ እንዳትወጭ ብላትም ወጣች። ሰኔ ሊና፣ አሁን የአንቺ ጸባይ ለፅናት ሰጥቷት ቢሆን ድሮ ነበር የምንገዳደለው። አይ ሰኑ አለች። ኪራ ስልክ ይደወልለታል ካልጠበቀው ሰው ስልክ ይደወልና ላገኛ ይባላል። ኪራም ሄሎ ማለበል አዎ የኪራ ስልክ ነው። እንዴት ነው ከማላቀው ሰው ጋር ልገናኝ የምችለው? ችግርሽ ምንድን ነው? አላውቅሽም ብሎም ስልኩን ይዘጋዋል። መቼ አሁን፣ ይቅርታ አልችልም። ኪራም ስልኩን ከዘጋው በኋላ ወደ ቤት ሄድና ከጽናት ጋር የፍቅር ጨዋታቸውን ይጫወታሉ። እንዴት ነህ ትለዋለች። ጽናት በፍቅር ሳስብሽ ዋልኩ። በጣም ደስ ይላል ብላ እሷም ጥሩ ጥሩ ቃላቶችን መናገር ጀመረች። በቃ ከመጣ ይቀርማ እሺልና ያው እየተቃቀቡም ስለነበረ ምሳም አቀርበው እኮ ለቀቅ ስታረጋኝ ነው እንዴት አቀርባለሁ? እያለችሁም ነበር። ጭራሽ እኮ ፍቅር ሞኝ ነው የሚባለው እውነት ነው። ሞኝ አረገ አረባክ እያለችሁም ይመስላል። ታየው እኔ ባንደ በትሽ ብልብሽ ውስጥ ብቻ ልኖር ይላታል። መኖር የምፈልገውም እንደዛ ነው። አሁን አንድ ነገር ቀረኝ። ከእኔ ለማምለጥ ሰበብ አትደርድሪ። ጠጋ ጠጋ እያለ ሊያቀፋ ሲል ስልክ ይደወልና ወይ ደግሞ እኔናንቻ አንድ ላይ ስንሆን እኮ የማያቋርጣን ነገር የለም ይላል አሁንም በድጋሚ ያስልክ ይደወላል። ካቆምንበት እንቀጥላለን፣ እሺ ብሏት ወጣ። አንቺ ሴትዮ በስም ተሳስተሻል። እንደዛ እንዳይሆን እኔም አላውቀውን ሰው አላገኝም አላልኩሽም? ችግርሽ ምንድን ነው ይላታል። ንገሪ ምንድን ነው? እሷ በስልክ መናገር አልፈለገችም እና ኪራም ዘግቶባት ወደ ውስጥ ይገባል። ከትንሽ ደቂቃ በኋላ አገኝሻለሁ፣ እደውላለሁ አላትና ገባ። ጽናትም ምግብ እያቀራረበች ነው። ቆያህ እኮ እዚሁ ነበርኩ እኮ ስልክ እያወራሁ ሰኑ እኮ ራሱ እራበኝ እያለች ነበር። ብታይ የባለሽ እኮ አስራበኝ እያለች ነበር አሁን አው ገባኝ። የታለች ታዲያ አሁን? አሁንም ማኬችን ናት ማስታገሻ እየወሰደች ነው የሚዋል። ዳቦ በለውዝ ሰኑ መጣች። ጽናትን በቃ ወጡ ለምጣዋለች እና ተነሳች። ሰኑም ቁጭ ብላ ነበርና አሁንም በድጋሚ ሰዝግ ይደወላል። ሰኑ ማነች አላችው። ምንም የስራ ስልክ ነው አላት። በላ አሁን ታጠብና እንብላ። ጽናት በጣም አስቸኳይ ስልክ ተደውሎብኛልና ማውጣት አለብኝ ይላታል ሳባላ ነው እንደምትሄደው በቃ ግዴታ ነው እናንተ ብሎ የሚሄድበት ቦታ በጣም አስቸኳይ ስለሆነ ነው። ባይሆን ምሩን ጥሯትና ብሎ አብራችሁ እዙ ከፌ ነው ደረሽ የምመለሰው ይላቸዋል። እሺ ያሉና ሰንና ጽናት ምግባቸውን ቀጠሉ። በቃ አበሬሽ ልብላለች እና ጽናትም ቀረባለች። ናሆም ወደ ነኪራ ቤት መጥቶ ነበር። አሁን ጽናት ብታይ ምን እንደምታደርግ ታውቃለህ። ግንባርን ነበር ካልሳምኩ ምትለ ምግብ እኳ አቅርባ ሳልባና ላይ የመጣሁት አንተ እኮ እንደዛው አቅርቢና እርቦኛል ላይ ያልካት እንዳልነበረ ሆኖ ዛሬ ደግሞ ምንም ወደ ውስጥ አገባ ከዚያው በርጋ ቆመህ ልትሄድ ነው ይለዋል። የውል ሴቶች እኮ ብላ ስትባል እሺ ካልካቸው በጣም ጥሩ ይሆናሉ፣ እምቢ ካልክ ደግሞ ችግር ነው ይላል ናሆም። ናሆም ቆይ አንተ አሁን እንደዛ ማከሬና እንደዛ ደውዬልን ምንድን ነው እንደዚህ እየዘገያው እያለው ነበር። ከሰኑ ጋር እኮ ወዳድራለሁ ብዬ ባክህ ወዴ ሁላም ሞኛል አለ። ወደ ቤት ከሄዱ በኋላም ንፋፌት እያዘጋጁ ነው፣ ለምሮ ሰርፕራይዝ ሊዘጋጅላት ይመስላል። ንፋውን ጄ ንፋውን ጄ ንፋፌት ይላል ናሆም አርባከቶኝ እንደ ቁጭቆ ተጣመመ እያለ ነው ክረም ስፒፈን ደግሞ ምናምን እያሉ እየተጫወቱ ነው። የውል ይላል አሁንም ምን ጨርስና ይሄን ፈያለው ነው አሁን የሚያሳስበኝ ነገር የንግስቴ ነገር ብቻ ነው። ማታ ራሱ ቁዋን የሆነችው ወይ ምስኪን በቃ ፈረው እንዳትታመም እያለ ነው። አሁን በጣም እኮ ምስኪን ነች። እንት አይነት ነች። በል አንተ ሆቴል ምናምን ወስደ ሰርፕራይዝ አታረጋትም ነበር ይለዋል። እኔም እኮ ከዛ ሞስዳክ ደግ አይደለም ግን ደሞ ተደነግጣለችና ከዚሁ ቤት ውስጥ ላዘጋሽ ብዬ ነው ይላል። በለፋይችንና እና ይላሉ። ጽናትና ሰኑ ቁጭ ብሎ እያወሩ ነው። እንዲሁም ሊና አብራቸው ነበረች። ሰኑም አሁን አስቢው ምሩና ናሆም ናሆም እንደዛ ቤቱን አሳምሮ ታገቢኛለሽ ወይ ብሎ በርከክ ብሎ ሲጠይቃት አለች ሰኑ። ሊናም ሰምታቸው ስለነበረ ናሆሜና ምሩ እስካሁን ቀለበት ሳይስሩ ነው እንዴ በአንድ ቤት አብሮ ይኖሩት? አለች ጽናትም አዎ አለች። ሊና እኔ ግን አላደርገውም አለች፣ ሀሳባቸውን ተቃውሞ አነሳችባቸው። ጽናትም ፍቅር እኮ ነው። ፍቅር ካለ ደግሞ በቃ ግዴታ አይደለም ቀለበት። ቀለበት ስላደረግሽው ያንቺ ይሆናል ማለት አይደለም አለቻት። የፍቅር ማሰሪያው ቀለበት አይደለም። ምንም ቢሆን ቀለበት ካደረገ ለሰዎች የእኔ እንደሆነ አሳያችኋለሁ አለች ሊናም። ያ ሰው ያንቺ ካልሆነም እኮ መሄዱ አይቀርም ሊና አልተስማማችም። ሰኑ አንቺ እዩልኝ፣ እዩሊኝ ማለት ትውጫለሽ መሰል አለቻት። አይ ደበቀ እናደርገውማ እንደዚህ አንገት አድፊ አንገደፍ የሆኑ ሰዎች መጠው የእኛን ህይወት ይቀሙናል፣ በሽሽት ያደርጉናል። ልውሰደው ይላሉ፣ ምን ነው ይወስዱብናል። አልሽሳ ተደራጅታችሁ ነው እንዴ አንዱ ሰው ያዛችሁት? አለቻት። በቃሽ አለች። እንደዚህ እያወሩ ምሩ መጣች። ሊናም አንቺ እና ናሆሜ አለች። ጽናትና ሰኑ በጣም ደነገጡና እንዴ አሉ ባንድ። ምን ሆነ ናሆሜ አለች ምሩ። አረ ምንም አልሆነም። ታዲያ ሊና የሆነ ነገር ልትነግረች ስትል ለምን አስቆማችኋት? አይ ስም ብላ ነው እሷ ሲጀመር ስለአንቺ እና ናሆሚ ምን ታወራለች? ሊናም እንደዛ ነው አለች፣ ጥላቸውም ተነሳች። እኔ ሲጀመር ምን ላውራ እችላለሁ? ችግር አለ እንዴ? ምሩ አይ የለም፣ ግን ትናንትና ናሆሚ ሌሊት ከእናቱ ጋር ስልክ ሲያወራ ነበር በጠይቀውም አልመለሰልኝም። ሰኑ ወይ ዝም ብሎ ይሆናል፣ ይው የእናትና ይህ ልጅ ወሬ ይሆናል አለች። እንደዛም አይሆንም፣ ያው ታውቃላችሁ፣ ናሆሚ ቤተሰቦችን ማስደስት ይፈልጋል። እኔ ደግሞ ደስታውን እየነጠኩን ነው፣ ልጅ ይፈልጋሉ። እንደዛ ብለሽ አታስቤ የኮ አብዝቶ መጨነቅ ነው አለች ሰኖም። በቃ ሂጅ፣ ማረፍ አለብኝ አለች ጽናትን። ምሳል አቅርብልሽ አለቻት ሰኖም። ስታሳዝን ወይ ፍቅር አለች ሊና። ኪችን ውስጥ ናት ጽናት ለምሮ ምግብ ለመስጠት ወደ ኪችን ስትመጣ ሊና ሽንኩርት እየከታተፈች ነው። ምን ነው አለች ምግብ ልስራ ብዬ እኮ ነው። ምሳኮ በላን አደል ማለቴ፣ ለራት ለራትም ቢሆን በቂ ወጣ አለ። አይዞሽ፣ ደግሞ ሞያ ይላትን ብለሽ ከሆነ ሞያለኝ። ቤተሰቦችናን ቀጥ አርጌ ነው ይዣቸው የኖርኩት። እንግዳ ቢመጣስ ይበቃል ግን አዎ፣ ምን ነው ጠርተሻል? ሰው እራት ጠሮ የሚመጣ ሰው ምናምን ስትይ እኮ ነው። ያው ቤቱ እንግዳ ተቀባይ ነው ብዬ ነው። ያው ልክ እንደ እኔ በቃ፣ አለችና ወጣች። ምንድን ነው ደርሶ እንደ ቂጣ ማለት ጉዝጉዝ ማለት አለች ጽናትም። ሰኑና ምሩ መንገድ ላይ ቆመው እያወሩ ነው። አልቆይም መልሻል አይደል? ከነ ጽናት አዎ፣ አሁን ቤት ሄደች። ትራስ ስታቅፈች ለማልቀስ ነው ይደል? አሁንም አኮ ቀረ። ናሆምን አቅፌ አለቅሳለሁ። እኔ ብቻ ነው ትራስ መታቀፍ ያለኝ? አይ፣ አንችም ቢሆን እኮ አሁን ተተሸዋል። ክብሮም ያለ አይደል ክብሮም ስትይ፣ ሜሴጁን ሳልመልስለት አለችና በፍጥነት ወደ ስልኳ ሄደች። ሰኑ ክብሮም ለሴቶች ክብር ያለው ሰው ነው፣ ጠበቅ አርገሻ ያዥው አለቻት። አይ አንቺ ደግሞ መንገድ ላይ ነኝ እየመጣሁ ነው ነው እኮ ያለኝ አለቻት። እኛም ብዙ ነገር ተነግሮናል አለች ምሩ ጽናትና ሌና። ጽናት ቁጭ ብላ ሳሉ ላይ ስልኳን እያየች ነበርና፣ ሌና ጣፋጭ እየበላሽ ነው፣ ራት አብዥ ጣፋጭ አለቻት። ወድጄ መሰለሽ ተገድጄ እኮ ነው፣ ሱሴን ለማቆም ነው ሶስት ሺ ለማቆም የምታደርገው ጥረት እንዳለ ሆኖ ግን ደግሞ አታብሽ፣ ጎበዝ አለቻት። ለማንኛውም አታሟጋግሽ። ለምን ጥሩ ነገር እኮ ጎበዝ ማለት አለብኝ። ወድጃ የገባውበት ነገር እኮ አይደለም። ግን ይገርማላ፣ ሳንፈልግ ወደንበት የገባነው ነገር አለቅም። ሴት ፍቅርና ሶስት እኳ አንድ ናቸው አለች። ይጎዳሉ፣ ሳታስቢው ይመጣሉ፣ ሳታስቢው ይይዙሻል። በፍቅር ተጎርተሽ ነው። አይ ሰው ያው አደለው አለሁ። ቤተሰቦችን ቢሆን ገንዘቤን ብቻ ነው የሚፈልጉት ገሌን ሽጭ ሰጣቸው ይቀበሉ ይነበር። ከዛ ግን አይን ሽላ እኔ ሰው አይደለሁም እንዴ? ኪሮቤልን በድጋሚ ስልክ ይደወለትና ካፌ ሄዶ ቁጭ ብሎ ነበር። የሆነች ሰውት መጣና ቁጭ ትላለች። ሰው አለው እናት ይላታል ኪሮቤልና። አው አዎ እንደዛ በስልክ ስታመነጫጭቀኝ፣ አሁን ደግሞ አንቱ ብላ ከበርከኝ፣ አንቺ ነበር። አዎ ይቅርታ ይህ ይቅርታ ለልጀ ነበር የሚገባት። ልጅ ማለት ማነች ልጅ ቤት የለምናት። ጸበል ወሰድኳት ሐኪም ቤት ወሰድኳት። ነገር ግን ኪሮቤል ኪሮቤል የምትለው እባክ ልጅን አድንልኝ እያለች እየተማጽናቸው ነው። እሷ እንደዛ ወዳህ በፍቅርህ ቁውሽ ብላ፣ አንተ ግን እንደዚህ ተደላለህ እየኖርክ ነው። የልጅ ጠላት ላይ አሁን መጥቼ እግሬ እንደፍቼ እየለመንኩን ነው፣ እባክን ወደ ቤት እንድትመጣና እንድትድን አድርግልኝ እያለችው ነው። ኬራ ይህንን ነገር ማድረግ አልችልም። በዛ ላይ ደግሞ ልጅሽ ያጠፋችሁን ጥፋት ላንች መናገር አይጠበቅብኝም ይላታል። ምን አይነት ጨካኝ ነህ? እናት እንደዚህ ስለምልህ አለችው የእናትነት ጭንቀትሽ ይገባኛል። ስድስት ወር ሙሉ ተንከራተትኩ። አላደርገውም ብሎም